ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘ ትርፍራፊ ይበልልኝ። እንግዲህ ውሎ ያደረ ሳውዲ ላይ አዳዲስ ነገር እየመጣ ነው። እዚህ ጋር የምታዩት ማለት ነው ይህ ሰው ማለት ነው መኪና አስቆሞ ልክ የመንገድ ላይ የሚያጸዱ ሰዎችን መስሎ ይሄን ልብስ ለብሶ የስራ ሰው መስሎ ማለት ነው ለሌት ላይ ገጀራ ይዞ እንግዲህ እንደምታዩት ገጀራ ይዟል። ቪዲዮን ይዩት ማለት ነው ቀንጭባ ርቅ ያስገብቼላችኋለሁ። በዛ እያስፈራራ እያስቆመ ከሰዎች ላይ ብር እየወሰደ የሚያሳያለ። እዚ ጋ ደግሞ እንደዚሁ ሴቷን ሴትናት ማለት ነው አግተው መኪና ውስጥ እያስገቧት ነው። እዚ ጋ ይሄውና የሚያስፈራራው ተመልከቱ። አስወረዳቸው ገጀራ ይዟል። እየፈታተሸ ነው ሁሉን ነገር ፈታትሹ ማለት ነው። ወሰደ ግን ካሜራ ተቀርጾት መጨረሻ ላይ ተይዟል። ተመልከቱ ቢላውን ገጀራውን አያችሁ እና ምን አይነት ተጠንቀቁ። ይሄ የሆነው ሪያድ ላይ ነው ማለት ነው። ሁለት ናቸው ሁለቱን ማስቆመ፣ አስወረደ፣ በገጀራ እያስፈራራ ያላቸውን ነገር ሁሉ ወሰደ ማለት ነው። በጣም ነው የሚያሳፍረው። እዚህ ጋር ደግሞ ይሄው ከኋላ በኩል እያስገቧት ነው ማለት ነው። ሶስቱ ነው አንድ ሴት ናት ይዘዋት። ግን ሌላ መኪናዎች አሉ ቪዲዮ እየቀረጹ ነው። እንደምታዩት ከጎን ያለው መኪናም እየተንቀሳቀሰ ነው። ይሄው እሷ ትጮኋለች። በጣም ነው የሚገርመው። ህይወቴን ገጀራውን ይዞ እያስፈራራ ብቻ ፈጣሪ ልቦና አይስጠው፣ እውነትና በጣም ተጠንቀቁ። ሳውዲ ላይ ያላችሁ ሰዎች ጥንቃቄ አድርጉ ማለት ነው። በአሁኑ ሰዓት ላይ በጣም ከባድ ነው፣ ሳውዲ ላይ እየተደረገ ያለው ነገር ከኢትዮጵያ ብሷል ማለት ነው ና መጨረሻው ግን በመያዙ ደስ ብሎናል እና ሁላችሁም ጥንቃቄ አድርጉ። በተለይ በአሁኑ ሰዓት በጣም ከባድ ነው። ማንነታቸው ያልታወቀ የፖሊስ ልብስ እየለበሱ እንዲሁም የስራ ልብስ እየለበሱ መንገድ የሚያጸዱ ስራ የሚሰሩ እየመሰሉ እንደዚህ አይነት ነገር እያደረጉ ይሄ እንግዲህ ሳውዲ ዜጋ አይደለም ሌላ ዜጋ ነው። እንዲሁም ምናምን ነው። ድምጻቸው እንደ ኢትዮጵያ አይደለም የሚያወሩት፣ ወይ ደግሞ በአረበኛ አይደለም የሚያወሩት ሌላ ቋንቋ ነው። መጫጫ አሉ እና ያው ድምጹ ማጥፍቼ ነው በጣም ያሳዝናል። እነዛ ግን ሳውዲዎች ናቸው በመኪና እያገቱ ያሉት። ይሄ ገዘራ ያዘው ግን ሌላ ነው ህንዲ ይሁን ፓኪስታኒ ይሁን ነው። እና ፈጣሪ ከእንደዚህ አይነት ነገር ይጠብቀን፣ ሁላችሁን የሚጠብቃችሁ። አሁን ላይ ከባድ ሁኔታ ላይ ነው ያለ፣ ኢትዮጵያን በሙሉ ማለት ነው። እና ራሳችሁን ጠብቆ፣ በየሀገሩ በየቦታው ያለው ነገር በጣም ነው የሚሰቀጥጥ። ና እንግዲህ ሪያድ ላይ እንደዚህ ኢትዮጵያ ሁናለች ሪያድ ራሱ በቃ የተለያዩ ዜጋዎች በሌሊት ላይ መኪና እያስቆሙ እንደዚህ እያደረጉ እየዘረፉ እያገቱ እየወሰዱ ልጆችን። እና ጥንቃቄ አድርጉ፣ ሌሊት አትሄዱ፣ በመኪናም ቢሆን ይጋማም ቢኖራችሁ። ምክንያቱም ፖሊስ ሳይሆን የሚያስፈራ አሁን ልክ የስራ ሰዎች የመሰሉ አሁን ይሄ መንገድ የሚያጸዳ ነው የሚመስለው፣ የስራ ልብስ ለብሰዋል፣ ግን ደብቆ ገጀራ ይዞ እንደዚህ እያያዘ። ሰዎችን እያስፈራራ ገንዘብ ይወስዳል ማለት ነው። የሚያመች ቦታ ላይ ከሆነ አያችሁ አደለ እና ይሄ በጣም ከባድ ነው። ግን በሳውዲ ሕግ ደግሞ ቀልድ የለም። እንደምታዩት እጅ ከፍንጅ ተይዞ ካሜራ እየቀረጹት ነበረ፣ ሌላዎቹ መኪናዎች ማለት ነው። ወዲያውኑ ነው ፖሊስ ደውለው በቁጥጥር ስር እንዲውል ያደረጉት። በካሜራ ይዘውታል። ፊቱ ነው ሁሉንም ነገር ማለት ነው። እና ከባድ ላይ ነው ያለነው የእውነት አሁን ላይ በዓለም ሁሉ ነው። እኛ ኢትዮጵያ ኢትዮጵያ እንላለን እንጂ ኢትዮጵያ ብቻ ሳይሆን የትኛውም ዓለም ላይ በአሁኑሳ ሰው ተጨካክኗል። ሰው አረመኔ ሆኗል። ገንዘብን እንጂ ሰው ሰውን አይፈልግም። የእውነት ነው ምላችሁ ና እንደዚህ መካላይ ከሳምንት በፊት አንድ እህታችን ስራ እንውሰድሽ ብለው በደላላ ይዘዋት ሄዱ። ስራ ነው ብላ ታክሲ ውስጥ ገብታ ሄደች። ደላላን አነጋግራ፣ አበሻ ደላላ ናት ያነጋገረቻት። ልጅቷ እንግዲህ አልተገኘችም እስካሁን ድረስ ማለት ነው። ከዛ በኋላ ጠፋች። ስልኳ ልክ ወዲያውኑ ነው መኪና ውስጥ ገብታ ትንሽ እንደ ቆየች፣ ስራ ደረሽ ወይ ለማለት አብረዋት የሚኖሩ ሰዎች ቢደውሉ ስልኩ ዝግ ነው። አይ ኔትዎርክ ነው፣ አይ ባትሪ ነው እያሉ አደረ ዋለ። ዛሬ ሳምንት አልፏታል፣ እንግዲህ አልተገኘችም። ይሄ ደግሞ የሆነ ቤት ነው መካ፣ በደላላ ነው ስራ ሄደች። ደላለዋም ስልኳን ዘግታለች፣ አያውቋትም። ደላለዋም ደላላ ናት ተብላ ኦንላይን ላይ ነውና እህቶች፣ ደላላ ስራ መጣ ብላችሁ በማታውቁት ደላላ እባካችሁ አትሄዱ። እንግዲህ ልጅ ሴትዮዋ ደላላዋ የት እንደሸጠቻት አይታወቅም። መጥቶ ይዟት የሄደ ከቤት ታክሲ ነው፣ በታክሲ ብላ እሷ ደላላዋ በሰጠችው ታክሲ ነው። ታክሲው ደግሞ ሀበሻ አይደለም፣ በሌላ ታክሲ ነው፣ የሱዳኒ ታክሲ ነው። ሰውዬው ሱዳኒ ነው፣ ታክሲ የሚነዳው ማለት ነው። እና ይኸው ታክሲ እልካለሁ በዚህ ላኳት ብላ ሁለት መቶ ብር የደላላውንም ለሱ ስጡት ለባለ ታክሲው ብላ፣ ባለታክሲው ታክሲው ወስዶ ሁለት መቶ ብር ልጅቷን ወስደው ሰጧት ማለት ነው። የማውቀው ታክሲ ነው ብላ ነው እንግዲህ። የታክሲውን ታርጋ ደግሞ አልያዙም ሰዎቹ ለክፋት ስላላሰቡ፣ ሱዳኔው መጣ ወሰዳት፣ ሄደች ስራ ገባች ተባለ። ከዛ እንዴት ነው ስራው ብለው ሊጠይቋት እጃዛ ቤቶች ቢደውሉ ልጅቷ ስልኳ አይሰራም። ወደዛ ቢሉ ስልክ አይሰራም። ደላላዋ ቁጥር ደግሞ ነበራቸው ደላላዋ ጋ ቢደውሉ ደላላዋ እኔ ምን አውቃለሁ፣ ስራ ገብታለች ገብታለች፣ እኔ ጋ እንዳደውሉ አለች። እኔ ስራውን አስገብቻለሁ ገብታለች። መዳምን ሳታናግሩ እግራችሁን ከቤት እንዳታወጡ፣ በቃ ባይሰራ ይቅር፣ ፈጣሪ ለእናንተ ያለውን ነገር ያመጣል። እናሁን ሳምንትም ሞልቷታል ልጅቷ ስልኳም አይሰራም፣ አድራሿም የትም የለም። ያ ሱዳኔ የት እንዳደረሳት ይቻ በሻ ወስዳ ትሽጣት ለወንድ ምን ታድርጋት? ምንም የሚደረግ ነገር የለም። የታክሲውንም ደግሞ እንትን አልያዙትም፣ ታርጋ ቁጥር አልያዙም። እንደ ማንኛውም ታክሲ ሳውዲ ላይ ያለው ታክሲ ነው። ነጭ ታክሲ ናት አሉ። መጣች፣ ይዛት ሄደች፣ አለቀ ስራ ተብሎ ሎኬሽን ተልኮ፣ ከዛ በኋላ ልጅቷ የት እንደደረሰች አይታወቅም። እንደላለዋም ስልኳን ዘግታለች። በጣም ከባድ ነው ሁኔታ ነው። ና እነዚህም ደግሞ እንግዲህ ያው መንገድ ላይ ሆነው እንደዚህ እያፈኑ እየያዙ ሰዎችን ያልሆነ ነገር ውስጥ እያደረጉ ነው። እባካችሁ ጥንቃቄ አድርጉ። ኢትዮጵያን በሙሉ ስራ ብላችሁ ተንገብግባችሁ ያልሆነ በማታቁት ሰው ስራ እንዳትሄዱ። የጀማ ካልሆነ ታክሲ ቢሆንም ዝም ብላችሁ አትግቡ። በአሁኑ ሰዓት እያፈኑ እየወሰዱ እያገቱ፣ ሀበሾች ሲያገቱ ገንዘብ ይጠይቃሉ። ግን እንደዚህ ለወንድ ሲሸጧቸው ደግሞ ስልካቸውን ብቻ ነው የሚያጠፉት። አሁን ደላለው አልተያዘችም፣ አያቋትም፣ አናቃትምን ያሉት እሷ ናት መጀመሪያ የደላላ ቁጥር ነው ብላ ያወራች ልጅቷ ብትገኝ ነው የደላላዋን ከየት እንዳመጣቻት የት እንዳወቀቻት የሚታወቀው። ስለዚህ ልጅቷ እስካልተገኘች ድረስ ደላላዋ ከየት ትምጣ ወዴት ትምጣ ምንም የምትታወቀው ነገር የለም ማለት ነው። ና ከእንደዚህ አይነት ነገር ፈጣሪ ይጠብቀን። እምነት ወጥቶ ከመቅረት እግዚአብሔር ይጠብቀን። ለስራ ብሎ ወጥቶ ሳይመለሱ ስልክ ጠፍቶ፣ እንደዚህ ጭልጥ ብሎ መቅረት ለቤተሰብን በጣም አስቸጋሪ ነው። እንግዲህ አሁን የዚች ልጅ ቤተሰቦች ማለት ነው እየፈለጓት ነው። ልጅቷ የት ድረስ የት ድረስ ምንም አይታወቅም። በጣም ተጨንቀዋል። ሳምንት አለፋት። ጁማ አለት ነው የበቀደም ጁማ ሳምንቷ ነው። ከትናንት ወዲያ ማለት ነው ጁማ አለት ነው። ስራ ተብሎ ከቤት ወጣች ልጅቷ። ራሷ ተጀናጀና ወንድ ጋ ሂዳ እንዳይሆን ብለን እንዳናስብ አሉ እነሱ። በፍጹም ደላላዋን በሷ ስልክኛ እናግረናታል። ስራ ተብሎ ነው በደላ ላገኘው ብላ ብዙ ስለተቀመጠች ወጣች። ከእንዲዚ አይነት ነገር እግዚአብሔር ጠብቀን። ከባድ ነው እና ሰውን እንዳታምኑ ሁላችሁም። ስራ ሲሆን ስራ ነው፣ ካልሆነ ጥንቅሬ ይበላልፋችሁ። ቁጭ በለው።